አሁን ድምፃዊ እንዳለም ጎሳ በሕልፈቷ እጁ ይኑርበት አይኑርበት የተረጋገጠ የፍርድ ቤት ውሳኔ ባይኖርም፣ የሆነ ሆኖ ለቀነኒ ግን የተሰጋው የዶክተር ቤዛ ዕጣ ፈንታ በእሷ ላይም እንዳይደገም ነው። ትክክለኛ የሞቷ መንስኤ ሳይታወቅ ተደባብሶ እንዳይቀር ቀኔ ንሳ በእህታችን ሞት መረጃ ነው የመጣሁት፣ ማለት ነው። ፖሊስ እንግዲህ ከቀን ቀን አዳዲስ መረጃዎች እያወጣ ይገኛል፣ በጣም ልብ በሚሰብር ሁኔታ። እንዲሁም መግቢያ ላይ እንዳያችሁት የነበረ ፎቶ እና ቪዲዮ እውነት ለመናገር ሰው እንደ መሆን መጠን በጣም በሚያሳዝን እና ልብ በሚሰብር ሁኔታ ነው እንግዲህ እየተመለከትንና እየታያየን የምንገኘው። ሰላም ሰላም! ውድና የተከበራችሁ አድማጭ ተመልካቾች፣ ቤተሰቦች፣ ጓደኞች በየትኛውም ዓለም ክልል ዙሪያ ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሰላማችሁ እንደ ምድረሸዋ እንደ ሰማይ ቆቆም በዚህ ሁሉ አማን ሁሉ መልካም ነው። እግዚአብሔር ይመስገን። በጣም ሰላም ነኝ። ከእኔ ያለው ሰላም ከናንተም ሰላማችሁ ብዙ ይተርፍ ይሁን። ቪዲዮውን ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም አበረታቱ። መልካምነታችሁ አይለየ ውዶችዬ። በተረፈ የክርስቶስ ሰላም ከሁላችን ጋር ይሁን እያልኩ እንግዲህ ወደ እህታችን መረጃ አልፋለሁ ማለት ነው። ያው እንግዲህ መረጃው እንደሚያመለክተው እና በተለያየ ሚዲያዎች እንግዲህ እንደሚወጡት ከሆነ ያው መቼስ ሰው ሲሞት ነው ዘመድ ብዙ፣ ሰው ሲሞት ነው በየትኛው ሚዲያ የምናሽቀብጠው ማለት ነው። እና እንግዲህ መረጃው በተለይ የወኒ ማኛ በጣም እየተከታተለ መረጃ እያወጣ ይገኛል። እንደዚሁም እንግዲህ አንዳንድ የኦሮሞ ተወላጅ ልጆች አንዳንድ ደግሞ የአማራ ተወላጅ ልጆች የሆኑት እንግዲህ በብዙ ነገር የእህታችንን እንግዲህ እውነተኛ መረጃ እያመጡት ይገኛሉ። እንደውም የሆን ይማኛ አንዳንድ ሰዎች የሚተቹት አሉ። እግዚአብሔር አእምሮ ልቦና ይስጣችሁ። እንደሷ ሁኑ አልላችሁም። ግን ሰው በሰውነቱ ልንከባበርና ልንዋደድ ይገባል። አሁን ነው የፖለቲካ ጉዳይ ሆኖ ይሄ በዘርና በብሔር ብንባላ ትብትና ትብታችን የፈሰሰው ኢትዮጵያ ውስጥ ነው። አለቀ አራት ነጥብ። መረረንም ታፋነውም አቃር ነውም አልነውም። በቃ አማራም ኢትዮጵያ ነው። ኦሮሞም ኢትዮጵያ ነው። በቃ ወደዳችሁም ጠላችሁም ማለት ነው። ስለዚህ የምታችሁት ግን አይምሮ ልቦና አይስጣችሁ። ወደ እህታችን መረጃ ሰመጣ እንግዲህ እንደምትደበደብ ፊቷ ሁሉ በላልዞ እንግዲህ በብዙ ሚዲያ ላይ እየተሰራጨ ይገኛል። አባትም ደግሞ የህቲ የልጄ ደም ይመለስልኝ እኔ ልጄ ለትምህርት ሰድጄ ሞቷን አይደለም የምጠብቀው፣ እኔ ለትምህርት ነው ልጄን ወደ አዲስ አበባ የሰደድኳት እያሉ እንግዲህ በተንንቅ እንባ መንታ መንታውን እያሞከኩ እንግዲህ እናትም አባትም እየተናገሩ ይገኛሉ። ልጄ ድምጿ የማይሰማ ቀና ብላ የማታይ ልጅ ናት ግን ልጃችን በላት እያሉ እንግዲህ እየተናገሩ ይገኛሉ። እውነት ለመናገር በጣም ልብ የሚሰብር ነው። ከአንድ አርቲስት እንደዚህ ያለ ነገር መስማት ራሱ በጣም ያስጠላል። ተምሮ እንዳልተማረ የመሀይ ማስተሳሰብ መሆን ነው። ሰው አህያ ዛሬ የማይመታበት ሰዓት ነው። እንደ አህያ የሰማንያ ሚስቱን እየቀጠቀጠና እየደበደበ እንግዲህ እህታችን እንግዲህ አፈር አስገብቷታል ማለት ነው። እሱም እንግዲህ ለአስራ ሦስት ዓመት ጽኑ ስራ ታስሮ ሀያ ሺህ ብር ክፈል ተብሎ እንግዲህ እስር ቤት ገብቷል ማለት ነው። ሀያ ሺህ ብሩ እንግዲህ ተከፍሎ ያው ስምንት ዓመት ሰባት አመት ታስሮ ይወጣል። እሱ ህይወቱን ይቀጥላል። እቺ ግን እህታችን ግን እድሜ ልኳን ካፈር እንድታረጅ አድርጓታል ማለት ነው። እና ከዚህ ላይ ግን እንደ ሰው የሆነ የትኛውም ብሄር ሁኑ የትኛውም ሃይማኖት እንደ ሰወኛ ስታስቡት ግን ቆራጥ እርምጃ ለምንድን ነው የማትወስዱት? የኢትዮጵያ ፌዴራል ፖሊስ የኢትዮጵያ አቃቢ ህግ የኢትዮጵያ የትኛውን ባለስልጣን የሆናችሁ፣ እስኪ እንደው ምን ሆናችሁ ነው? እስኪ እንደው አብይ ልጠይቅህ፣ ያንተ ልጅ እንደዚህ ብትገደልብህ፣ ባሏን ዝም ትላታለህ? ባልየውን ዝም ትለዋለህ? አትገለውም? ይምን ለምንድን ነው ግን የገደለ የማይገደልበት? ኧረ ተው ግን ተው። አረ በሴት ልጅ አምላክ ህፃናት እየተደፈሩ በሰባ አምስት ሽማግሌ በአሰቃቂ ሁኔታ እየተገደሉ አረ ስንቱ አረ በየክፍለ ሀገሩ ስንት አለ መሰላቸው። እስችስ የሚዲያ ሰው ሆና ያው እግዚአብሔር ፈቅዶ ታሰረላት። አረ ስንቱ።